ህዝብ ግን በቃ ቢለን ኑሮ አላስቀምጥ አላስኬድ ቢለን ኑሮ እንስተካከል ነበር። በስብሰናል ስንል በስብሳችኋል እን እንግዲያው ከአሁን በኋላ ተስተካከሉ ብለው ይቀበለን ያቅፈናል። እንደገና መልሰን በስብሰናል፣ እንደገና ተመልሰን እንታደሳለን እንላለን። የገና ተመልሶ ያቅፈናል። አይ ኖ በቃ ቢለንና ቀይ መብራት ቢያሳየን ወይም ቢጫ መብራት ቢያሳየን ኑሮ ግን። ህወሓት ትስተካከላለች። የቀድሞ የህወሓት ስራ አስፈጻሚ አባልና የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም የህወሓትና አንጋፋ ፖለቲከኞች አምርረው የወነጀሉበትን ቃለ ምልልስ አድርገዋል። ወይዘሮ ኬሪያ ኢብራሂም ከቴድሮስ ጸጋዬ ጋር አንድ ሰዓት ከአምሳ ደቂቃ ሰዓት የፈጀ ቃለ መጠይቅ አድርገዋል። በእውነቱ የተረጋጋና የሰከነ ቃለ መጠይቅ ነበር። ቴድሮስም ሳያዋክባቸው ሀሳባቸውን ነፃ ሆነው እንዲገልጹ አድርጓቸዋል። የህወሓትን ብርሃኑንም ጨለማውንም ጠንካራውንም ድክመቱንም ላዩንም ታችንም አይተዋል አሳይተዋል። እውነት ለመናገር በአንድ ሰዓት ከሃምሳ ደቂቃ ህወሓት ላይ ያተኮረ መጽሐፍ አንብቦ እንደጨረስክ ነው የሚመስለው። ህወሓቶች ለብልጽግና የመረጃ ትሰጫለች ብለው በአደባባይ ስብሰባ ላይ ክስ አቅርቦብሽ ነበር። እኔ የሌለውበትና አባል ያልሆንኩበትን የሴንትራል ወታደራዊ ኮማንድ የመረጃ ሚስጥር ሲደርሰው ነበር። ብልጽግና የመረጃ ችግር አልነበረውም። ኬሪያ እንደሚሉት ከሆነ ህወሓት ወጣትና ተተኪ ኃይል የሚጠላና ከአስጠጋም የሚያጣጥል ስብስብ ነው ያሉት ኬሪያ። በሁለት ሺህ ስምንት ዓመተ ምህረት የህወሓትን ስራ አስፈጻሚ ከተቀላቀሉ ሁለት ወጣት አመራር መካከል አንዱ እርሳቸው እንደነበሩ ኬሪያ ያስታውሳሉ። በወቅትም ፓርቲውን ሲቀላቀሉ ጌታቸው ረዳ ሌላኛው ወጣት አመራር ነበር ሲሉ በማስታወስ ያም ሆኖ ግን ሀሳባቸው በህወሓት አንጋፋ መሪዎች ዘንድ ዋጋ የሌለው የማይደመጥ ነበር በማለት የህወሓት ኮር አመራር እጅግ ይሳለቁባቸው እንደነበር አልደበቁም። ህወሓት እኔ ላይም ሆነ ጌታቸው ረዳ ላይ እጅግ በርካታ አቅምና ሀብት ኢንቨስት አድርጓል የሚል ኬሪያ፣ ነገር ግን ሊጠቀምብን አልፈለገም። የህወሓት አስኳል ከራሱ ውጭ የማይሰማ አደገኛ ስብስብ ነው በማለት ከሰዋል። ከሻቢያ ጋር በሚደረግ ግንኙነት ዋጋ የሚከፍለው የትግራይ ህዝብ ነው። ህወሓት የትግራይን ህዝብ ለጦርነት የተፈጠረ ህዝብ አድርጎ ነው የሚያየው። እንኳን ጦርነት ስልጣንም እኮ ይሰለቻል። የተደረገው ጦርነት ለህዝብ መስሎን ነበር። ዛሬ ግን ያኔ ጦርነት ለምን እንደተደረገ ገብቶናል። ለአንድ የስልጣን ጥመኛ ቡድን ተብሎ የተደረገ ጦርነት ነበር። የትግራይ ህዝብ ከዚህ በኋላ በፍጹም ወደ ጦርነት የሚገባበት ምንም ምክንያት የለውም ብለዋል። መተካካት የሚባል ነበር። ህወሓት እኮ አካሄዱ፣ ዲሲፕሊኑ በጣም የሚያጓጓና የሚያስቀና ድርጅት እኮ ነው። መተካካት ነበረ። አሁን ለምሳሌ አመራሩ መቼና እንዴት ይተካካ፣ አዲሱ ትውልድ እንዴት ነው የሚያስገባው የሚል የራሱ መመሪያ አለው፣ ደንብ አለው። በዚህ ጊዜ ወረዳ እኔ ወረዳ ላይ አመራር ስመጣ ገና ወጣቶች ነበሩ። ያኔ ማለት ትላልቆች አልነበሩም ታጋዮች ሁሉም ተተክተው እኛ ወጣቶች ነው የገባ ነው። ዘጠና ፐርሰንት ወጣት ነው የገባው። ከዛ በኋላ በዞን ደግሞ እንደዛ ብለን እንሄድ ተብሎ በተመሳሳይ ዞንም አዲስ ነው የገባው። በካቢኔ ደረጃ ደግሞ በምክትልነት ደረጃ እናስገባቸው ተብሎ በምክትል ገባ። ማዕከላዊ ኮሚቴም ሁለት ሺ አምስት እንደዛ ተደረገ እየገባ በቃ አዳዲሶች እየገቡ ሄዱ። ከዛ በኋላ 2005 ወይም ደግሞ 2007 ነባሩ አመራር እየተተካካ አዲሱ አመራር እየተካ መጨረሻ ይሄዳል የሚል ምናልባት ዓመተ ምሕረቱ መጨመርና መቀነስ ሊኖረው ይችላል። እንደዛ ነው። ስለዚህ እኔ የኔ ፍላጎት የነበረ አዲስ ሰው እየገባ በሄደ ቁጥር በአዲስ ታስተሳሰብ፣ በአዲስ አሰራር፣ በአዲስ መንፈስ ድርጅቱ እየተቀረጸ ይሄዳል እየተስተካከለ ይሄዳል የሚል እምነት ነበረኝ። ስራ አስፈጻሚ ያው በ2009 2008 እኔና ጌታቸው ነው የገባ ነው አዲሱ ትውልድ ማለት ነው። ጌታቸው ረዳ አዎ። የጌታቸው ጥረት ስለሌለ ብዬ ነው። አይ ሌላም ጌታቸው ስላለ ብዬ ነው። እሺ። አይ ጌታቸው ጌታቸው አዲስ እኮ አልኩኝ። ጌታቸው ረዳ ማለት ነው። ከዛ እዛ ስትገባ ግን መግባትህ ነው የሚያስጠላው፣ ሀሳብህ ዋጋ የማይሰጠው፣ ረዲኩል የሚደረገው ማለት ሌላ አለም ነው ያለው። እዛ ስትገባ ሌላ አለም ነው። ድርጅቷ የለችም ነው የምትለው? እዛ ስትገባ መደማመጥ የለም። የራሳቸው ብቻ ነው የሚያዳምጡት፣ እነሱ ብቻ ነው የሚያውቁት። እነማን ናቸው እነዚህ? ስራ አስፈጻሚ ከአዲሶቹ ውጭ ብያለሁ። ስለዚህ የእነሱ ብቻ ነው የሚያዳምጡት፣ የራሳቸው ሀሳብ ብቻ ነው የሚያዳምጡት። እነሱ ብቻ ነው አዋቂ፣ እነሱ ብቻ ነው ለህወሓት ጥብቅና የቆሙ፣ እነሱ ብቻ ነው ለትግራይ ህዝብ ጥብቅና የቆሙ። እንደዛ አይነት አመለካከት ሲኖር ግን በጣም ነው የምታዝ። ነው ለካ አገር ውስጥም የተበላቸው እንደዚህ አመለካከት ይህንን አደገኛ የሆነ አመለካከት ይሄ እኔነት አንነት ማለት እኔነት ነው አይደል? እንደዚህ አይነት የተጠናወተው አመራር ስታገኝ በጣም ነው የምታዝነው። ምክንያቱም ውስጥ እያለሽ የሚሰማሽ የነበረ ነው ወይስ ከወጣሽ በኋላ ተረዳሽ? ይሰማኝ ነበር ይሰማኝ ነበር ግን፣ ምንድነው ምን መሰለ ይስተካከላል ነው የምትለው ምክንያቱም አዳዲስ እየገቡ በሄድ ቁጥር ይስተካከላል ነው የምትለው። ግን እነዛ ነባሮች መውጣት ሲገባቸው እስካሁን አሉ። እኛ የገባንም የጎደለንንም አስተካክለው ሪሼፕ አድርገው ገንብተው እንድንቀጥልም አላረጉም። ያው እኛ እንደንትን አስቤ ማለት ነው። ስህተቶኞች ስህተት አለብን እንድናስብ ማለት ነው እንደ ትውልድ አስበሽ ማለት ጀነሬሽናል ሆነ እንደ ትውልድ ያው ማለት ኪሳራ ነው። ለእኔ እኮ ህወሓት ብዙ ነገር ኢንቨስት አርጋልኛለች። ስለዚህ ለምን እባክናለሁ? ብዙ ነገር እኮ ተከፍለልኛል እኔ እዚህ እንድደርስ በየደረጃው የፖለቲካ አቅሙም እውቀቱም ሁሉም እንዲኖረኝ አካዳሚካል ብቃትም እንዲኖረኝ ህወሓት ኢንቨስት አርጋለች እኔ ላይ፣ ጌታቸውም ላይ በጭምር ማለት ነው። ስለዚህ ኪሳራ ነው። ወጣቱን እያስገባ እንደገና አንተ እየቀጠልክ እሱን እያስወጣ የምትሄድ ከሆነ ኪሳራው ለእኔ እንደ ግለሰብ ከሆነ እኔ በጣም ተመችቶኛል። እንደ ህዝብ፣ እንደ ድርጅት ስታስብ ግን ኪሳራ ነው። አደጋ ነው። ለትግራይ ህዝብም አደጋ ነው። ስለዚህ ህወሓት ላይ ስራ አስፈጻሚ ላይ ያለው ጉዳይ ህወሓት ማለት እኔ ሁሉም አመራር አይደለም የምለው በጣም ምርጥ የሆኑ ወጣቶች አሉ። ደህና የሆነ አስተሳሰብ ያላቸው ታች ያሉ አሉ፣ ማዕከላዊ ኮሚቴ ደረጃ ላይ ያሉ አሉ። መተካካት ላይ በጊዜው ቢሄድ እኔ ኪሳራውም አሁን የገጠመንን ኪሳራም ይቀንስ ነበር ብዬ አስባለሁ። በንጽጽርም ስናየው በነገራችን ላይ ኦህዴድን ለምሳሌ ከነ ደብረ ጽዮን ጋር የነበሩት ወይ እነሱ እኩያ የሚባሉት እነ አባዱላ እነ ግርማ ብሩም ሌሎችም አሁን የጀርባ አማካሪዎች ናቸው። እፊት ያሉት ሌሎች ናቸው። በባዴንም ረገድ ከተመለከተው በመልካም ሁኔታ ነው የተደረገው ወይስ አይደለም የሚለው ሌላ ሆኖ ግን እነበረከት ስምዖን እና መሰሎቻቸው እና አቶ አዲሱ ለገሰም ሌሎቹም አሁን በድርጅቱ ውስጥ በመሪነት የሉም ብቻ ሳይሆን አሁን እንደ አባልነትም አይደሉም። አሮ ነው። እሱም በበጎ መፍት እንትን መጥቀስ ይቻል እንደሆነ ግን፣ የነዛ አቻ የነበሩት ሰዎች አሁን ምንም ሳይለወጡ በህወሓት ውስጥ ያሉት እነ ደብረ ጽዮን፣ እነ አለም ገብረ ዋህድ፣ እነ ጌታቸው አሰፋ ወዘተረፈ ናቸው። የእነሱ አቻዎች በሌሎች ድርጅቶች ውስጥ ስልጣን ላይ አይደሉም። ሰው እሱም የሚናገረው ነገር ያለ ይመስለኛል። የትግራይን ህዝብ በተመለከተ በተለይ የተረዳሽው ነገር አለ በድርጅቱ ውስጥ ሆነሽ ያላየሽው። እና ከዛ ከወጣሽ በኋላ ያየሽው? አዎ፣ የትግራይ ህዝብ አሁን በድርጅቱ ትልቅ እምነት አለው። ህወሓት ማለት ለትግራይ ህዝብ በቃ ማጋነን ያለ ማጋነን ወደ ማንነቱ ቀይሯታል። በቃ የትግራይ ብራንድ አድርጎ ቀይሯታል። ህዝቡ አሁን እኔ ስራ አስፈጻሚ ደረጃ ባልገባ ወይም ማዕከላዊ ኮሚቴ ደረጃ በሆን ወይም ደግሞ ከፍተኛ አመራር ደረጃ በሆን የነሱ የህዝቡ መንፈስ ይኖረኝ ነበር። ስራ አስፈጻሚ ስገባና በአገር ደረጃ ያለው ሁኔታ ካወቅኩኝ በኋላ ግን ህዝቡ አያውቀውም ይሄ ምን አይነት ችግር እንዳለባቸው ህዝቡ አያቅ። አንድም ነገር ምን አለ መሰለ፣ እኔ ታችሁኝ በበጎ ነገር ነበር የምረዳው። ወጣት ወጣትና ታጋይ ካልሆነ ታማኝነቱ ያን ያህል አይደለም። ምሁር ከሆነ ደግሞ ያው ታማኝነቱ ያን ያህል አይደለም። ምሁሩም ወላዋይ ነው፣ ወጣትም ጥርጣሬ ውስጥ ነው። በድርጅቱ አረዳድ መሰረት ነው የምትይኝ? አዎ እና ግን በቃ ሆን ተብሎ የተደረገ ይመስለኛል። በቃ ሆን ብሎ ሆን ተብሎ የተደረገ ይመስለኛል። ወጣቱ እንዳይገባ፣ ምሁሩን እንዳይገባ የተደረገ አሁን ሁኜ ሳስበው ነው። እኔ ይችን በጣም ነበር ምፈራት፣ ምክንያቱም እየተካሁ ስለመጣ የሆነ ነገር ህዝቤን እንዳላስቀይም በጣም ነው ምፈራው፣ በሄድኩበት ደረጃ ማለት ነው። ይችን በጣም ነው ምፈራት ምሁሩም ወላዋይ ስለሚባል ማለት ነው። ከዛ በኋላ ክፍተት ሲፈጠር ግን ይቺ ነው የምትመጣው። ማወቅ ነው ወይስ ማወቅሽን ማሳየት? ማወቅሽን ማሳየት ነው የማትፈልጊው? ማወቅሽን ማሳየት ነው የማትፈልጊው በድርጅቱ ውስጥ ማወቄ ሳይሆን አምንበት ነበር፣ እኔ የምቀበለው ነበር። ኦ ይሄንን ሀሳብ ትጋሪው ነበር? አዎ፣ ምክንያቱም እጋራው ነበር። ገና ብዙ የማናቀው ነገር የማናቀው ነገር ስላለ እስከምናቀው የሚፈጠር ክፍተት እንዳይኖር በጣም ሰጋ ነበር ማለት ነው ግን አይደለም ሆን ተብሎ ነው አሁን ስተ ሲፈጠር እኮ አላልንም ወይ እነዚህ ያጠፉናል በህዝቡ ነው የምልህ በህዝቡ ይህንን አመለካከት እንዲያዝ ተደርገዋል ወጣቱ ተቀባይነት እንዳያገኝ ጥርጣሬ ውስጥ እንዲገባ ወጣቱም ራሱ እንዲሰጋ የተደረገ ይመስለኛል በማን በነዛ በእንትን የምላቸው የተወሰኑ ሰዎች ስለዚህ እኔ ድርጅት ላይ ህዝብ ላይ እና ለህወሓት ያለው ግንዛቤ እና ህወሓት ውስጣ ያለው ሁኔታ በተለይ ከላይ ያለው ደረጃ የተለያየ ነው። ህወሓት ሀገር ስትመራ ምን ላይ ነበር? እያንዳንዱ አመራር የወታደራዊም ይሁን የህወሓቱም ይሁን ምን ምን ግደ ምንድን ነው እጃ ምንድን ነው? ምን ተራ ምን ተራ ነበረው የሚና ነበረው? አው በአሁኑ ጊዜ ምን ነበር መገምገም የነበረበት? መሰለ አሁን፣ ለስልጣን ሳይሆን አዎ፣ ምንድን ነው የተፈጠረው ችግር? ምን አደረግን? ምን ተሳሳተ? ይህን ሁሉ እኛ ማ ይህን ሁሉ መዓት እኛ ላይ ወረደ? ምን እያደረጋችሁ ነበር? ምን ስለተፈጠረ ነው ከእናንተ ነው ወይም ምንድን ነው ለምንድን ነው ፎርካስቲ ፎርካስት ያላደረጋችሁ ይሄን ነገር ይፈጠራል ብላችሁ ለምን ግምት ውስጥ አላስገባችሁም ለምንድን ነው ይሄን ያህል ጠላት የተፈጠረ ለምን እኛ ላይ ተፈረደ ብሎ የምትገመግብበት ጊዜ ነበር ከዛ በኋላ ህወሓት ደግሞ ከስህተቱ ተምሮ ወደ ለውጥ ጎዳናው የለውጥ ጎዳናው ራሱ ይመራው ነበር አሁን ህዝቡ ሌላ ድርጅቱ ሌላ፣ አመራሩ ሌላ፣ ህዝብ የሚፈልገው ሌላ ሆነ። ተለያ፣ አልተናበቡም፣ አይገናኙም፣ አሁን የሉም። በጣም የሚያሳዝነኝ እሱ ነው። አመራሩ ደግሞ እኔ እዛ ውስጥ ቢሆንም መቼም ከነሱ ሻል ነበር ወይስ እብስ ነበር አላውቅም፣ ግን ወጣ ብለህ ስታየው አሁን ግን ቁልጭ ብሎ ይታይሃል።